መዝሙረ ዳዊት ምዕራፍ አስራ አንድ በእግዚአብሔር ታመንሁ። ነፍሴን እንደ ወፍ ወደ ተራሮች ተቅበዝ በዢ እንዴት ትሏታላችሁ? ኀጢአተኞች እነሆ ቀስታቸውን ገትረዋልና ፍላጻቸውንም በአውታር አዘጋጅተዋልና ልበቅኖችን በስውር ይነድፉ ዘንድ። አንተ የሠራኸውን እነሆ እነርሱ አፍርሰዋልና ጻድቅ ግን ምን አደረገ? እግዚአብሔር በተቀደሰው መቅደሱ ነው። እግዚአብሔር ዙፋኑ በሰማይ ነው። ዓይኖቹ ወደ ድሃ ይመለከታሉ፣ ጥንድቦቹም የሰው ልጆችን ይመረምራሉ። እግዚአብሔር ጻድቅንና ኀጢን ይመረምራል። አመፃን የወደዳት ግን ነፍሱን ጠልቷል። ወጥመድ በኀጢአን ላይ ያዘንባል፣ እሳትና ዲን አውሎ ነፋስም የጽዋቸው ዕድል ፈንታ ነው። እግዚአብሔር ጻድቅ ነውና ጽድቅንም ይወዳል ቅንነት ግን ፊቱን ታየዋለች መዝሙረ ዳዊት ምዕራፍ አስራ ሁለት አቤቱ አድነኝ ደግ ሰው አልቋልና ከሰው ልጆችም መተማመን ጎሏልና እርስ በርሳቸው ከንቱ ነገርን ይናገራሉ በሽንገላ ከንፈር ሁለት ልብ ሆነው ይናገራሉ የሽንገላን ከንፈሮች ሁሉ እግዚአብሔር ያጠፋቸዋል ታላቅ ነገርን የምትናገረውን ምላስ ምላሳችንን እናበረታለን ከንፈራችን የእኛ ነው፣ ጌታችን ማን ነው የሚሉትን። ስለ ድሆች መከራ ስለ ችግረኞች ጩኸት፣ እግዚአብሔር አሁን ይነሳለሁ ይላል። መድኃኒትን አደርጋለሁ በላዩም እገለጣለሁ። በምድር ላይ እንደ ተፈተነ ሰባት ጊዜ እንደ ተጣራ ብር የእግዚአብሔር ቃላት የነጹ ቃላት ናቸው። አቤቱ አንተ ጠብቀን፣ ከዚችም ትውልድ ለዘላለም ታደገን። በሰው ልጆች ዘንድ ምናምንቴ ከፍ ከፍ ባለ ጊዜ፣ ክፎች በዙሪያው ሁሉ ይመለሳሉ። መዝሙር ምዕራፍ አስራ ሶስት አቤቱ እስከ መቼ ፈጽመ ትረሳኛለህ? እስከ መቼስ ፊቴን ከእኔ ትሰውራለህ? እስከ መቼ በነፍሴ እመካከራለሁ ትካዜስ እስከ መቼ ሁል ጊዜ ይሆናል? እስከ መቼ ጠላቴ በላይ ይጓደዳል? አቤቱ አምላኬ ይኸኝ ስማኝም፣ ጠላቴ አሸነፉት እንዳይል፣ የሚያስጨንቁኝም እኔ ብናወጥ ደስ እንዳይላቸው፣ ለሞትም እንዳልተኛ ዐይኖቼን አብራ እኔ ግን በቸርነትህ ታመንሁ ልቤም በመድኃኒትህ ደስ ይለዋል። የረዳኝን እግዚአብሔርን አመሰግናለሁ፣ ለልዑል እግዚአብሔር ስምም እዘምራለሁ። መዝሙረ ዳዊት ምዕራፍ አስራ አራት ሰነፍ በልቡ አምላክ የለም ይላል። በሥራቸው ረከሱ ጐሰቈሉ፣ በጎ ነገርን የሚሠራ የለም። የሚያስተውል እግዚአብሔርንም የሚፈልግ እንዳለ ያይ ዘንድ እግዚአብሔር ከሰማይ የሰው ልጆችን ተመለከተ። ሁሉ አመፁ በአንድነትም ረከሱ። በጎ ነገርን የሚሠራ የለም አንድም እንኳ የለም። ጉሮሯቸው የተከፈተ መቃብር ነው፣ በምላሳቸው ሸነገሉ። ከከንፈራቸው በታች እባብ መርዝ አለ። አፋቸው መርገምንና መራራን ተሞልቶአል። ደምን ለማፍሰስ እግራቸው ፈጣን ነው። ጥፋትና ጉስቁልና በመንገዳቸው አለ። የሰላምን መንገድ አላወቋትምና እግዚአብሔርን መፍራት በዐይናቸው ፊት የለም። ሕዝቤን እንደ እንጀራ የሚበሉ ኀጢአት የሚሠሩ ሁሉ በውኑ አያውቁምን? እግዚአብሔርንም አይጠሩትም። በዚያ በታላቅ ፍርሃት እጅግ ፈሩ፣ እግዚአብሔር በጻድቃን ትውልድ ዘንድ ነውና። የድሆችን ምክር አሳፈራችሁ፣ እግዚአብሔር ግን ተስፋቸው ነው። ከጽዮን መድኃኒትን ለእስራኤል ማን ይሰጣል? እግዚአብሔር የሕዝቡን ምርኮ በመለሰ ጊዜ ያዕቆብ ደስ ይለዋል፣ እስራኤልም ሐሴት ያደርጋል። መዝሙረ ዳዊት ምዕራፍ ዐሥራ አምስት አቤቱ በድንኳንህ ውስጥ ማን ያድራል? በተቀደሰውም ተራራህ ማን ይኖራል? በቅንነት የሚሄድ ጽድቅንም የሚያድርግ፣ በልቦም እውነትን የሚናገር፣ በአንደበቱ የማይሸነግል፣ በባልንጀራውም ላይ ክፋትን የማያደርግ፣ ዘመዶቹንም የማይሰድብ፣ ኀጢአተኛ በፊቱ የተናቀ እግዚአብሔርን የሚፈሩትን የሚያከብር ለባልንጀራው የሚምል የማይከዳም ገንዘቡን በአራጣ የማያበድር በንጹሑ ላይ መማለጃን የማይቀበል እንዲህ የሚያደርግ ለዘላለም አይታወክም። መዝሙር ምዕራፍ አሥራ ስድስት አቤቱ በአንተ ታምኛለሁና ጠብቀኝ፣ እግዚአብሔርን አንተ ጌታዬ ነህ አልሁ። ከአንተ በቀር በጎነት የለኝም ፈቃድ ሁሉ በምድር ባሉት ቅዱሳንና ክቡራን ላይ ነው። ወደ ሌላ ለሚፋጠኑት መከራቸው ይበዛል። የቁርባናቸውን ደም እኔ አላፈሰውም፣ ስማቸውንም በከንፈሬ አልጠራም። እግዚአብሔር የርስቴ እድል ፈንታና ጽዋይ ነው፣ እጣዬንም የምታጠና አንተ ነህ። ገመድ በአማረ ስፍራ ወደቀችልኝ፣ እርስቴም ተዋበችልኝ። የመከረኝን እግዚአብሔርን እባርካለሁ። ደግሞም በሌሊት ኵላሊቶቼ ይገሥጹኛል። ሁልጊዜ እግዚአብሔርን በፊቴ አየዋለሁ በቀኜ ነውና አልታወክም። ስለዚህ ልቤን ደስ አለው፣ ምላሴም አሴት አደረገች፣ ሥጋዬ ደግሞ በተስፋ ታድራለች። ነፍሴን በሲኦል አትተዋትምና ቅዱስህንም መበስበስን ያይ ዘንድ አትተወውም። የሕይወትን መንገድ አሳየኸኝ፣ ከፊትህ ጋር ደስታን አጠገብኸኝ፣ በቀኝህ የዘላለም ፍስሐ አለ። መዝሙር ምዕራፍ አስራ ሰባት አቤቱ ጽድቄን ስማ ጩኸቴንም አድምጥ፣ በተንኰለኛም ከንፈር ያልሆነውን ጸሎቴን አድምጥ። ፍርዴ ከፊትህ ይውጣ፣ ዐይኖችህም በቅንነት ይዩ። ልቤን ፈተንኸው፣ በሌሊትም ጐበኘኸኝ፣ ፈተንኸኝ፣ ምንም አላገኘህብኝም። የሰውን ሥራ አፌ እንዳይናገር ፈቃዴ ነው። ስለ ከንፈሮችህ ቃል ጭንቅ የሆኑ መንገዶችን ጠበቅሁ። እግሮች እንዳይናወጡ አረማመዴን በመንገድህ አጽና። አቤቱ ሰምተኸኛልና ወደ አንተ ጠራሁ፣ ጆሮህን ወደ እኔ አዘንብል ቃሌንም ስማ። የሚያምኑህን ከሚቃወሙ በቀኝህ የምታድናቸው ቸርነትህን ድንቅ አድርገህ ግለጠው። እንደ ዐይን ብለኝ ጠብቀኝ፣ በክንፎችህ ጥላ ሰውረኝ፣ ከሚያስጨንቁኝ ከኀጢአተኞች ነፍሴን ከሚከቧት ከጠላቶቼ አንጀታቸውን በስብ ቋጠሩ። በአፋቸውም ትዕቢትን ተናገሩ። አሁንም እርምጃችንን ከበቡ፣ ዐይናቸውን ወደ ምድር ዝቅ ዝቅ አደረጉ። እርሱን ንጥቂያን እንደሚናፍቅ አንበሳ ተሸጕጦም እንደሚኖር እንዳንበሳ ደቦል ነው። አቤቱ ተነስ፣ ቀድመህም ወደ ታች ጣለው፣ ነፍሴን ከኀጢአተኛ በሰይፍህ አድናት። አቤቱ ከሰዎች እድል ፈንታቸው በሕይወታቸው ከሆነች ከዚህ ዓለም ሰዎች በእጅህ አድ ነኝ ከሰወርኸው መዝገብህ ሆዳቸውን አጠገብህ። ልጆቻቸው ብዙ ናቸው፣ የተረፋቸውንም ለሕፃናቶቻቸው ያተርፋሉ። እኔ ግን በጽድቅ ፊትህን አያለሁ፣ ክብርህን ሳይ እጠግባለሁ። መዝሙር ምዕራፍ አሥራ ስምንት አቤቱ ጒልበቴ ሆይ ወድሃለሁ። እግዚአብሔር አለቴ፣ አምባዬ፣ መድኃኒቴ፣ አምላኬ፣ በእርሱ የምተማመንበት ረዳቴ፣ መታመኛዬና የደኅንነቴ ቀንድ መጠጊያዬም ነው። ምስጋና የሚገባውን እግዚአብሔርን እጠራለሁ ከጠላቶቼም እድናለሁ። የሞት ጣር ያዘኝ፣ የአመጽ ፈሳሽ አስፈራኝ። የሲኦል ጣር ከበበኝ፣ የሞት ወጥመድም ደረሰብኝ። በጨነቀኝ ጊዜ እግዚአብሔርን ጠራሁት ወደ አምላኬም ጮኹ። በመቅደሱም ቃሌን ሰማኝ፣ ጩኸቴም በፊቱ ወደ ጆሮው ገባ። ምድርም ተንቀጠቀጠች ተናወጠችም፣ የተራሮችም መሰረቶች ተነቃነቁ። እግዚአብሔርም ተቆጥቶአልና ተንቀጠቀጡ። ከቁጣው ጢስ ወጣ ከፊቱም የሚበላ እሳት ነደደ፣ ፍምም በእርሱ በራ። ሰማዮችን ዝቅ ዝቅ አደረገ ወረደም፣ ጨለማ ከእግሩ በታች ነበረ። በኪሩቤልም ላይ ተቀምጦ በረረ፣ በነፋስም ክንፍ በረረ። መሰወሪያውን ጨለማ አደረገ፣ በዙሪያውም ድንኳኑ በደመናት ውስጥ የጨለማ ውኃ ነበረ። በፊቱ ካለው ብርሃን የተነሣ ደመናትና በረዶ የእሳት ፍምም አለፉ። እግዚአብሔርም ከሰማያት አንጐዳጐደ ልዑልም ቃሉን ሰጠ። ፍላጻውን ላከ በተናቸውም፣ መብረቆችን አበዛ አወካቸውም። አቤቱ ከዘለፋ ከማት መንፈስስ ትንፋስ የተነሣ የውኾች ምንጮች ታዩ፣ የዓለም መሠረቶችም ተገለጡ። ከላይ ሰደደ ወሰደኝም ከብዙ ውኆችም አወጣኝ፣ ከብርቱዎች ጠላቶቼ ከሚጠሉኝም አዳነኝ። በርትተውብኝ ነበርና በመከራዬ ቀን ደረሱብኝ። እግዚአብሔር ግን ደገፋዬ ሆነ፣ ወደ ሰፊ ስፍራም አወጣኝ፣ ወዶኛልና አዳነኝ። እግዚአብሔር እንደ ጽድቄ ይከፍለኛል፣ እንደ እጄ ንጽሕና ይመልስልኛል። የእግዚአብሔርን መንገድ ጠብቅ ያለሁና በአምላኬም አላመጽሁም። ፍርዱ ሁሉ በፊቴ ነበርና ሥርዓቱንም ከፊቴ አላራቅሁም። በእርሱ ዘንድ ቅን ነበርሁ፣ ከኃጢአቴም ተጠበቅሁ። እግዚአብሔርም እንደ ጽድቄ እንደ እጄም ንጽሕና በዐይኖቹ ፊት መለሰልኝ። ከቸር ሰው ጋር ቸር ሆነ ትገኛለህ፣ ከቅን ሰው ጋር ቅን ሆነ ትገኛለህ፣ ከንጹሕ ጋር ንጹሕ ሆነ ትገኛለህ፣ ከጠማማም ጋር ጠማማ ሆነ ትገኛለህ። አንተ የተጠቃውን ሕዝብ ታድናለህና የትዕቢተኞችን ዐይን ግን ታዋርዳለህ። አንተ መብራቴን ታበራለህና እግዚአብሔር አምላኬ ጨለማዬን ያበራል። በአንተ ከጥፋት እድናለሁና በአምላኬም ቅጥሩን እዘላለሁ። የአምላኬ መንገድ ፍጹም ነው፣ የእግዚአብሔር ቃል የነጠረ ነው፣ በእርሱ ለሚታመኑት ሁሉ ጋሻ ነው። ከእግዚአብሔር በቀር አምላክ ማን ነው? ከአምላካችን በቀር አምላክ ማን ነው? ኃይልን የሚያስታጥቀኝ መንገዴንም የሚያቃና እግሮቼን እንደ ብሖር እግሮች የሚያበረታ በኮረብቶችም የሚያቆምኝ እግዚአብሔር ነው። እጆቼን ሰልፍ ያስተምራል፣ በክንዴም የናስ ቀስት እገትራለሁ። ለደህንነቴ መታመኛን ሰጠኸኝ፣ ቀኝህም ትረዳኛለች፣ ትምህርትህም ለዘላለም ታጠናኛለች፣ ተግሣጽህም ታስተምረኛለች። አረማመዴን በበታቼ አሰፋ፣ እግሮቼም አልተንሸራተቱም። ጠላቶቼን አሳድዳቸዋለሁ፣ እይዛቸዋለሁም፣ እስካጠፋቸውም ድረስ አልመለስም። አስጨንቃቸዋለሁ፣ መቆምም አይችሉም፣ ከእግሬም በታች ይወድቃሉ። በሰልፍም ኃይልን ታስታጥቀኛለህ፣ በበላዬ የቆሙትን ሁሉ በበታቼ ታስገዛቸዋለህ። የጠላቶቼን ጀርባ ሰጠኸኝ፣ የሚጠሉኝንም አጠፋሃቸው። ጮኹ፣ የሚረዳቸውም አልነበረም። ወደ እግዚአብሔርም ጮኹ፣ አልሰማቸውም። እንደ ትቢያ በነፋስ ፊት እፈጫቸዋለሁ፣ እንደ አደባባይም ጭቃ እረግጣቸዋለሁ። ከሕዝብ ክርክር ታድነኛለህ፣ የአሕዛብም ራስ አድርገህ ትሾመኛለህ። የማላውቀው ሕዝብ ይገዛልኛል፣ በጆሮ ሰምተው ተገዙልኝ። የባዕድ ልጆች ደለሉኝ። የባዕድ ልጆች አረጁ፣ በመንገዳቸውም ተሰናከሉ። እግዚአብሔር ሕያው ነው፣ አምላኬ ብሩክ ነው። የመድኃኒቴ አምላክ ከፍ ከፍ ይበል። በቀሌን የሚመልስልኝ አምላክ አሕዛብን በበታቼ ያስገዛልኛል። ከጠላቶቼ የሚታደገኝ እርሱ ነው። በእኔም ላይ ከቆሙ ከፍ ከፍ ታደርገኛለህ፣ ከገፈኛ ሰው ታድነኛለህ። አቤቱ ስለዚህ በአሕዛብ ዘንድ አመሰግንሃለሁ፣ ለስምህም እዘምራለሁ። የንጉሡን መድኃኒት ታላቅ ያደርጋል፣ ቸርነቱንም ለቀባው ለዳዊትና ለዘሩ ለዘላለም ይሰጣል። መዝሙር ምዕራፍ አስራ ዘጠኝ ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይም ጠፈር የእጁን ሥራ ያወራል። ቀን ለቀን ነገርን ታወጣለች፣ ሌሊትም ለሌሊት ዕውቀትን ትናገራለች። ነገር የለም መናገርም የለም፣ ድምፃቸውም አይሰማም። ድምፃቸው ወደ ምድር ሁሉ፣ ቃላቸውም እስከ ዓለም ዳርቻ ወጣ። በእነርሱም ውስጥ የፀሐይን ድንኳን አደረገ። እርሱም እንደ ሙሽራ ከእልፍኙ ይወጣል፣ እንደ አረበኛ በመንገዱ ለመሮጥ ደስ ይለዋል። አወጣጡ ከሰማያት ዳርቻ ነው፣ ዙረቱም እስከ ዳርቻቸው ነው። ከትኩሳቱም የሚሰወር የለም። የእግዚአብሔር ሕግ ፍጹም ነው፣ ነፍስን ይመልሳል። የእግዚአብሔር ምስክር የታመነ ነው፣ ሕፃናትን ጠቢባን ያደርጋል። የእግዚአብሔር ሥርዓት ቅን ነው፣ ልብንም ደስ ያሰኛል። የእግዚአብሔር ትእዛዝ ብሩህ ነው፣ ዐይንንም ያበራል። የእግዚአብሔር ፍርሃት ንጹሕ ነው፣ ለዘላለም ይኖራል። የእግዚአብሔር ፍርድ እውነትና ቅንነት በአንድነት ነው። ከወርቅና ከክቡር ዕንቁ ይልቅ ይወደዳል። ከማርና ከማር ወለላም ይጣፍጣል። ባሪያህ ደግሞ ይጠብቀዋል። በመጠበቁም እጅግ ይጠቀማል። ስህተትን ማን ያስተውላታል? ከተሰወረ ኀጢአት አንጻኝ። የድፍረት ኀጢአት እንዳይገዛኝ ባሪያህን ጠብቅ። የዚያን ጊዜ ፍጹም ሆናለሁ፣ ከታላቁም ኀጢአት እነጻለሁ። አቤቱ ረድኤቴ መድኃኒቴም የአፌ ቃልና የልቤ ሐሳብ በፊትህ ያማረ ይሁን። መዝሙር ምዕራፍ 20 በመከራ ቀን እግዚአብሔር ይስማህ፣ የያዕቆብ አምላክ ስም ያቁምህ። ከመቅደሱ ረድኤትን ይላክልህ፣ ከጽዮንም ያጥናህ። ቁርባንህን ሁሉ ያስብልህ፣ የሚቃጠል መሥዋዕትህን ያለምልምልህ። እንደ ልብህ ይስጥህ፣ ፈቃድህንም ሁሉ ይፈጽምልህ። በማዳንህ ደስ ይለናል በአምላካችን ስም ከፍ ከፍ እንላለን። ልመናህን ሁሉ እግዚአብሔር ይፈጽምልህ። እግዚአብሔር የቀባውን እንዳዳነው ዛሬ አወቁ። ከሰማይ መቅደሱ ይመልስለታል በቀኙ ብርታት ማዳን። እነዚያ በሰረገላ እነዚያም በፈረስ ይታመናሉ፣ እኛ ግን በአምላካችን በእግዚአብሔር ስም ከፍ ከፍ እንላለን። እነርሱ ተሰነካክለው ወደቁ፣ እኛ ግን ተነሣን፣ ጸንተንም ቆምን። አቤቱ ንጉሥን አድነው በጠራንህም ቀን ስማን።